በሰሞኑ በሶሪያ ከተከሰተው ነገር በኋላ እጅግ በጣም ዓለምን ያነጋገሩና አፍን የሚያስከድኑ ነገሮች እየተሰሙ ይገኛሉ። የበሽር አል አሳድ አገዛዝ ከወደቀ ጀምሮ በሶሪያ የሚሰሙት ነገሮች በሙሉ እጅግ በጣም ዓለምን የሚያነጋግሩና አፍን በእጅ የሚያስከድኑ ነገሮች ሆነዋል። በሰሞኑ የተሰማው ነገር ደግሞ ከሌሎቹ በተለየ የዓለምን ቀልብ በጣም መሳብ ችሏል። ሶሪያ ከእስር ቤቷ ጀምሮ በእያንዳንዷ አካባቢዎችና ቦታዎች ላይ የሚገኙ ነገሮች በሙሉ ምስጢራዊነታቸውና ዓለምን ማነጋገራቸው እየቀጠለ ይገኛል። በዛሬ ቪዲዮአችን ደግሞ የበሽር አላሳድን ቤት ገንጥለው ሲገቡ ያገኙትን እጅግ የማይታመንና የሚደንቅ ነገር እንመለከታለን። እንኳን የሚላስና የሚቀመስ ያጣው የሀገሪቷ ህዝብ ይቅርና የዓለማችን ባለ ሀብቶች በሙሉ የሚመኙት ውድና ቅንጡ መኪኖች እንዲሁም ወርቆችና የተለያዩ የቅንጦት መኖሪያ እቃዎች የተገኙት በሶሪያ ነው ቢባል ማን ያምናል? እነዚህ የምትመለከቷቸው በወርቅ የተለበጡ ወንበሮች የዓለማችን ባለሀብቶች ሳይቀሩ የሚቀኑባቸው ብዛት ያላቸው ቅንጡ መኪናዎችና የተከማቹ ወርቅና ጌጣጌጦች የተገኙት በአሜሪካ ወይም በቻይና ሳይሆን በእርስ በእርስ ጦርነት ስትታመስ ከነበረችው ሶሪያ ያውም ከበሽር አል አሳድ ቤት ውስጥ ነው ቢባል ማን ያምናል? እነዚህ የምትመለከቷቸው ቅንጡ መኪናዎች ለሽያጭ የቀረቡ አሊያም በመኪና ማምረቻ ድርጅት ውስጥ የሚገኙ እንዳይመስላችሁ ከዛ ይልቅ በረሃብና በጦርነት ስትሰቃይ የነበረችው የሶሪያ መሪ የበሽር አልአሳድ የግል ንብረቶች እንጂ። ከአርባ በላይ ቅንጡ መኪናዎችን በያዘው መጋዘናቸው ውስጥ ብዙ ሚሊዮን ዶላሮችን የሚያወጡ የዓለማችን ቅንጡ መኪናዎች የተገኙ ሲሆን ከነሱም ውስጥ ከሶስት በላይ ፌራሪ፣ ሮልስ ሮይስ እና ሌሎችም ውድ መኪናዎች ተገኝተዋል። የበሽር አልአሳድ አገዛዝ ከወደቀ በኋላ እየተሰሙ ያሉት አነጋጋሪና አስደንጋጭ ነገ ሮች አሁንም የቀጠለ ሲሆን አሁን ደግሞ በሽር አል አሳድ ወደ ሩሲያ ከፈረጠጠ በኋላ ቤቱን ገንጥለው ሲገቡ ምን ምን አገኙ? ዓለምን እያነጋገረ ያለውና በበሽር አል አሳድ ቤት ውስጥ ተገኘ የተባለውን ነገር እንመለከታለን። ቪዲዮ ግን ለብዙ ሰዎች እንዲደርስ ላይክና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ሶሪያ በእርስ በእርስ ጦርነት ሀገሪቷ ውድመት ውስጥ ከገባችበትና ዜጎቿን በረሃብና በሰላም እጦት ምክንያት ሲሰቃዩ መቆየታቸው ዓለም የማይክደው ሐቅ ነው። ለዚህም ማሳያ ይሁን ዘንድ በሀገራችን የሚገኙት ስፍር ቁጥር የሌላቸው ስደተኛ ሶሪያውያንን መመልከት ይበቃል። ዜጎቿ በዚህ ሁሉ ችግርና መከራ ውስጥ በሚያልፉባት ሀገር ግን መሪያቸው በድሎትና በምቾት ሲኖሩ መቆየታቸው ከሰሞኑ በመጋለጡ ዓለም ጉድ እያለ ይገኛል። ሶሪያውያን በረሃብ እና በጥማት ሲሰቃዩ ቢቆዩም አሁን ላይ የመሪው ቤት ተገንጥሎ ሲገባ ግን የተገኘው የምግብ ክምችት ሶርያውያንን ብቻ ሳይሆን ዓለምን አስቆጥቷል። ከዚህ ቀደም በሽር አልአሳድና ሚስቱ አስማ ስለ ኑሯቸው ሲጠየቁ እኛ እንደ ማንኛውም ሶሪያዊ ነው የምንኖረው ብለው መልሰው ነበር። ነገር ግን ከረፈደም ቢሆን ይሄ ውሸትና ማጭበርበር እንደሆነ ታውቋል። የሚበሉት ምግብና የሚጠጡት መጠጥ ሳይቀር እንኳን ሶሪያውያኖች ሊያገኙት ይቀርና ለማሰብ ራሱ የራቀ ሆኖ ተገኝቷል። በዚህ ህዝቦቿ የሚላስ የሚቀመስ ያጣው በሚሰቃዩባት ሀገር ውስጥ እንዲህ አይነት ኑሮም መኖር ከባድ ጭካኔና የህሊና ጥንካሬን የሚፈልግ ቢሆንም ይሄ ግን ለበሽር አል አሳድና ቤተሰቦቹ በጣም ቀላል ሆኖ ነበር። ሌላው ደግሞ በጣም አነጋጋሪና አስገራሚ የነበረው በቤታቸው ውስጥ የተገኘው የምግብ ዝርዝር ነበር። ዜጎቿ በረሃብ በሚሰቃዩባት ሀገር ውስጥ መሪው በቤተ መንግስታቸው ተቀምጠው እንደፈለጉ አማርጠው የሚበሉት ውድና ቅንጡ የምግብ ዝርዝር ዓለምን አስገርሟል። በእርስ በእርስ ጦርነት ታምሳ ህንፃዎቿ ወደ ፈርስራሽነት በተቀየሩባት ሀገር ውስጥ የመሪውን ቤት ለተመለከተ በአግራሙት መፍዘዙ አይቀርም። ቤተ መንግስትን የሚያስንቀው ትልቁ ቤታቸው ግርማ ሞገስን የተላበሰና ሲያዩት ዓይንን የሚማርክ ነው። ከውጭው በላይ ደግሞ ውስጡ የተለያዩ ውድና ቅንጡ እቃዎች በመሞላቱ ውበቱን ጨምሮለታል። ሆኖም ግን ከሰሞኑ ሶሪያውያን መኖሪያ ቤታቸውን ገንጥለው ከገቡ በኋላ ያዩትን ነገር ለማመን ከብዷቸው ፈዘው ቀርተዋል። የተለያዩ ወርቅና ጌጣጌጦችን ጨምሮ ጥንጡ መኪናዎች፣ እንዲሁም በገንዘብ የታጨቁ የባንክ ደብተሮችን አግኝተዋል። እስከ ዛሬ በግፍ ተጨቆ ነው ሲኖሩ የነበሩት ሶሪያውያንም ከሰሞኑ ቤቱን ሰብረው በመግባት በቤቱ ውስጥ የሚገኙትን እቃዎችና ቁሳቁሶች ለመውሰድ ሲሽቀዳደሙ ተስተውሏል። በዚህም የሃም ቤተ መንግስት የሚመስለውን ቤት በአንድ ጊዜ ባዶ አድርገውታል። ከዚህ ሁሉ የግፍና የስቃይ ዓመታት በኋላ ነፃ የወጡት ሶሪያውያን ግን ይህን ሁሉ ነገር ሲመለከቱ አሳለፉት ከባድ ጊዜ በበለጠ ሀዘናቸውን እንደሚጨምረው ምንም ጥያቄ የለውም። አንዳንዶቹ የሚበሉት አጥተው በረሀብ ሲሰቃዩ፣ ሌሎቹ ደግሞ ነፍስያቸውን ለማዳን የሚወዱትን ሀገር ለቀው ሲሰደዱ፣ ይህንን ሁሉ መስዋዕትነት የከፈሉላት ሀገር መሪያቸው ግን በጉያቸው ስር ተቀምጦ ይህን ያህል የቅንጦት ህይወት ሲኖር እንደነበረ መስማት ልብን ይሰብራል። ቤቱን ገንጥለው ከገቡ በኋላ ባገኙት ነገር በጣም የተገረሙት ሶርያውያንም ይህንን ጉድማ አለም ሊያየው ይገባል በማለት ቅንጡ መኪናዎቹንም ጨምሮ በቤት ውስጥ ያገኙትን ነገር በእጅ ስልካቸው በመቅዳት በመገናኛ ብዙሃኖች ላይ አሰራጭተውታል። ይህንን ካየ በኋላም የዓለም ሕዝብ በመገረም በተለያዩ የሚዲያ አውታሮች ላይ እየተቀባበሉት ይገኛሉ።

የአሳድ መንግስት ከወደቀ ሁለት ሳምንት እንኳን ሳይሞላው ገና ከጅማሩ ይሄ ሁሉ አነጋጋሪና አስደንጋጭ መረጃዎች እየተሰሙባት ያለችው ሶሪያ በቀጣይስ ምን ታሰማን ይሆን እያልን ቪዲዮችንን በዚሁ እናጠናቅቃለን።